አንድ አዲስ ነገር እናደርጋለን። አድርገነው የማናውቀው ነገር ነው። እግዚአብሔር ደግሞ ክብሩን ይውሰድ። ሃሌሉያ፣ እግዚአብሔር ይሁን። እግዚአብሔርን እናመሰግናለን። ወንድማችን ያሬድ እንዳለው ዛሬ ለየት ያለ አዲስ ነገር ነው የምናደርገው። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እንላቸዋለን። እዚህ ዛሬ በፊታቸው ቆመን ነው ለአገልጋያችን ለፓስተር የመኪና ስጦታን ለማድረግ ነው። ክብር ለኢየሱስ ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። አሜን። ክብር ለኢየሱስ ይሁን። ጌታ ይመስገን። እውነት ነው። እግዚአብሔር ያከበሩኝን አከብራለሁ ይላል እግዚአብሔር። ሁሉ ጊዜ የሚያከብሩትን ለሱ ዋጋ የሚከፍሉትን እግዚአብሔር ያውቃል፣ መልካምን ነገር ያደርጋል። ክብር ለምላካችን ይሁን። ጌታን እጅግ አድርገን እናመሰግናለን። እንግዲህ ተቀመጡና ጥቂት ነገሪያችሁ ከዛ እንደገና በደንብ ተባርኩታላችሁ። እግዚአብሔር ይመስገን። ይህን ነገር ያሰብነው ጥቂት አመታቶች አልፈዋል፣ ለማድረግ እያሰብን ነበር፣ በተለያየ ምክንያት ነው ሳይሆን ማለት ጊዜው እየተራዘመ ነገር ግን ባለፈው ኖቨንበር በሽማግሌዎች ቦርድ ስብሰባ ላይ ባደረግነው ተስማምተን በሙሉ ድምፅ ሁላችንም ደስ ብሎን ይሄን ነገር ልናደርግ ወስንን። ይሄን ነገር ስጦታውን ልናደርግ የነበረው በዚህ አመት መጀመሪያ በጃንዋሪ መጀመሪያ ላይ ነበረ። ነገር ግን ጊዜ እንደሚታወቀው መኪና ታዞ ረጅም ጊዜ ይቆያል፣ ከስድስት ወር በላይ አካባቢ ይቆያል። በዛ ምክንያት ልናደርግ አልቻልንም ነበረ በጃንዋሪ ላይ። ነገር ግን አሁን እንደዚህ የሆነበት ምክንያት በአጋጣሚ መኪና የሚገዛው ሰው ካንስል አንድ ሰው ስለሆነ በዛ ምትክ ገብተን ይሄንን ነገር ልናደርግ ችለናል። እግዚአብሔር የተመሰገነ ይሁን። አጠር ያለበት ምክንያት በዚህ ምክንያት ነው። ክብር ለእግዚአብሔር ይሁን። ሌላው ምንድን ነው ይሄን መኪና የተረከብነው ባለፈው ሳምንት ነበረ። ነገር ግን ያው ባለፈው ሳምንት አድርገን በእሁድ ላይ መሆን ስላለበት ብለን ስላሰብን አንዳንድ ነገሮች መስተካከል ያለባቸው ካለቁ በኋላ ስላሰብን ባለፉ ሳምንት ነበር ያለቀው። አሁን በዚህ ሳምንት የምንሰጥበት ጊዜ እንዲሆን አድርገናል። አሁንም ሁላችንም በዚህ ነገር ላይ በጣም ተስማምተን የሚያስፈልገው ስለሆነ የሚያገለግልበት ስለሆነ ያው እናንተም እንዳጨበጨባችሁት እኛም እንኳን ባናደርግ ከእናንተ እንኳን ብንጠይቅ ይሄን ነገር ማድረግ እንደምንችል እንተማመን ነበረ። እናንተም ይሄን ነገር እንደምታደርጉ ክብር ለጌታ ይሁን። ተሰብስበን እንደምናደርግ ነገር ግን በቤተ ክርስቲያን ስም ፋይናንስ በሆነ መንገድ እንድናደርግ ተነጋግረን፣ በዚህ መንገድ ቢሆን ይሄም ገንዘብ የእናንተው የሁላችን ገንዘብ ነው። እግዚአብሔር ለቤቱ የሰጠው እንደገና ደግሞ ለባሪያው አገልግሎት የሚሆን ነውና እግዚአብሔርን እናመሰግናለን። በዚህ ውስጥ በዚህ መሰረት በፋይናንስ አድርገን ይሄንን ነገር እናንተን ከመጠየቅ ቤተ ክርስቲያን ይሄንን አድርገናል። በየወሩ እየተከፈለ የሚሆን ነው። ይሄ የሁላችንም ስጦታ ባርኮት ነው። ክብር ለእግዚአብሔር ይሁን። ይሄ ያንዳችን እኛ ያደረግነው ሳያን ግን ሁላችንም ነው። እነሱ ይመጡና እንጸልይላቸዋለን። በዚህ እንባርካቸዋለን። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ሲሆን፣ ክብር ለጌታ ይሁን። የበጎ ነገር ሁሉ ሰጪ ጌታ ነው። ክብር ለእግዚአብሔር እንሰጠዋለን። ክብር ለኢየሱስ ሲሆን፣ አንድ ነገር መናገር እፈልጋለሁ። ምክንያቱም ፓስተር እህታችን ቃና 29 ዓመት ነው እዚህ ቸርች ያገለገሉት 29 ዓመት። ክብር ለእግዚአብሔር ይሁን። ስለ እነሱ ጌታ እናመሰግናለን። በዚህ ሁሉ እኛ እንደ በደል ናቸው ይሰማኛል። ሶስት አራት ጊዜ መሆን የሚገባው ጉዳይ ነበር ለነሱ። ክብር ለኢየሱስ ሲሆን ግን በእግዚአብሔር ጊዜ ስለሆነ ጌታ እናመሰግናለን። እስቲ ለጌታ ክብር እንስጠው። ክብር ለእግዚአብሔር፣ ስለዚህ ስለ ባሪያዎቹ። ክብር ለኢየሱስ ሲሆን፣ ሃሌሉያ! ወገኖቼ እግዚአብሔር የሰጠን አገልጋዮች ናቸው። ክብር ለኢየሱስ ይሁን። ሀያ ዘጠኝ ዓመት ቀርቶ አንድ ዓመት ያለ ጌታ ፈቃድ ማገልገል አይቻልም። ክብር ለኢየሱስ ይሁን። ጸጋን የሰጣቸው አቅም የሆናቸው ሞገስ የሆናቸው እግዚአብሔር ስሙ ይባረክ። አሁንም ስለ እነሱ እንጸልያለን። ሁለቱ ወደዚህ ይመጡና እጆቻችንን ወደ እነሱ ዘርግተን እንባርካቸዋለን። ክብር ለእግዚአብሔር ይሁን። ሃሌሉያ። ሃሌሉያ ሃሌሉያ። እግዚአብሔር ስሚ ይባረክ፣ ስሚ ይባረክ፣ ስሚ ይባረክ። እስኪ ሁላችሁም እጃችሁን ወደዚህ ዘርግታችሁን ጸልያለን። ጌታ ሆይ እናመሰግነሃለን። ስሚ ይባረክ፣ ስሚ ይባረክ። የሰራዊት ጌታ እግዚአብሔር ስሚ ይባረክ። አቅምን የምትሰጥ ጉልበትን የምትሰጥ ጸጋን የምትሰጥ እግዚአብሔር ስሚ ይባረክ ዘመንን የምትሰጥ ጌታ ስሚ ይባረክ። ልናመሰግን እዚ ያለን ጌታ ሆይ ልናከብር እዚህ ያለን ጌታ ሆይ የእጅህን ፍሬ ጌታ ሆይ የጸጋህን ፍሬ ይዜን ወደፊት ይመቴናል። እግዚአብሔር አባት አምላክ ሆይ ስሚ የተባረከ ይሁን። በዘመናት ሁሉ የደገፍካቸው ጌታ ስሚ ይባረክ። ክብርን ለአንተ ልናመጣ ዚህ መጥተናል። ምስጋናን ለአንተ ልናመጣ ዚህ መጥተናል። በዚህ በዚህ ዘመን ሁሉ ያገስካቸው ጌታ፣ በዚህ ዘመን ሁሉ የደገፍካቸው አምላክ፣ በዚህ ዘመን ሁሉ የመራቸው ጌታ ክብሩን አንተ እንድትወስድ ይመቸናል ጌታ ሆይ። ክብር ላንተ ይሁን፣ ምስጋና ላንተ ይሁን፣ እልልታ ላንተ ይሁን። እግዚአብሔር ሆይ ክብሩን ጠቅልለህ ውሰድ፣ ምስጋናውን ጠቅልለህ ውሰድ። ጌታ ሆይ ክብሩን አንተ ውሰድ። እናመሰግናሃለን። እግዚአብሔር ሆይ የሰራው አንተ ነህ። አቅም የሆንካቸው አንተ ነህ። ጉልበት የሆንካቸው አንተ ነህ። መስመር የሆንካቸው አንተ ነህ። ጥበብ የሆንካቸው አንተነ በፊታቸው የወጣ አንተነ ያጸናሃቸው አንተነ ዘመንን የሰጠሃቸው አንተነ ከሰው የሆነ አንድም ነገር የለም። እግዚአብሔር አባት አምላክ ሆይ እናከብረሃለን፣ እናመሰግነሃለን። ምስጋና ለአንተ እናመጣለን፣ ክብርን ለአንተ እናመጣለን። በኢየሱስ ክርስቶስም ክብር ላንተ ይሁን። እግዚአብሔር አባት አምላክ ሆይ አሁንም ደግሞ ጌታ ሆይ ቀሪ ዘመናቸውን በፊት እንባርካለን። እግዚአብሔር አባት አምላክ ሆይ አሁንም በፊት የቀጠልከው ዘመናቸው በፊት ጌታ ሆይ ያስቀመጥከው አገልግሎታቸው በፊት የተቀመጡ ጥሪዎቻቸው በጌታ በኢየሱስ ክርስቶስም አሁንም ጌታ ሆይ ትላንትና እንደመራሃቸው ትላንትና እንደደገፍካቸው ትላንትና አብሯቸው እንደሆንክ እግዚአብሔር አባቱ ያብራቸው እንድትቀጥል እንጸልያሃለን። ያለ አንተ መራመድ አይቻልም። ያለ አንተ ማሰብ አይቻልም። ያለ አንተ ማገልገል አይቻልም። ያለ አንተ መኖር አይቻልም። አንቴ ካላወጣኝ አንተ ከፊቴ ካልወጣ አታስወጣኝ አለ ባርያክ እግዚአብሔር አባት አምላኩ አሁንም ከዘመናቸው ጋር እንድትወጣ ከዚ አገልግሎታቸው ጋር እንድትወጣ በኢየሱስ ክርስቶስም ጌታው አሳልፌን ላንተ እንሰጣለን። ይህንን ቤተሰብ እንደ ቤተሰብ ላንተ እንሰጣለን። ልጆቻቸውን ላንተ እንሰጣለን። አገልግሎታቸውን ላንተ እንሰጣለን። እግዚአብሔር ሆይ እውቀታቸውን ላንተ እንሰጣለን። ጉልበታቸውና አቅማቸው ሁሉ ላንተ እንሰጣለን። የሚጠቀሙባቸውን ነገሮች በሙሉ ላንተ እንሰጣለን። በኢየሱስ ክርስቶስም አንተ አሁንም ምራ። እግዚአብሔር አባት ሆይ አንተን አገልግሎ የከሰረ የለም። አንተን አገልግሎ የወደቀ የለም። አንተን አገልግሎ የጠፋ የለም። አንተን ተደግፎ የወደቀ የለም። እግዚአብሔር አባት አምላክ ሆይ አሁንም ቀሪ ዘመናቸውን እንድታለመልም አሁንም ቀሪ ጊዜያቸውን እንድትባርክ ከለላ እንድትሆናቸው፣ ምንጭ እንድትሆናቸው እግዚአብሔር ወጥላ እንድትሆናቸው እግዚአብሔር አለንታ እንድትሆናቸው እግዚአብሔር አባቶ የምጠጋጉት አንተ እንድትሆናቸው በኢየሱስ ክርስቶስ ስም እንጸልያለን። መጠጊያቸው አንተ እንድትሆን ያስጀመርካቸው ሩጫቸውን እንድታስጨርስ እግዚአብሔር አባት አምላክ ወለታማኙ እጅ ያሳልፈን እንሰጣለን። ስለምታደርገው ስም የተባረከ ይሁን። ስለ ሁሉም ክብሩን አንተ ውሰድ። ስለ ዘመናቸው አንተ ክብርን ውሰድ። ቤታቸውም በክርስቶስ ደማጠር ነው። እግዚአብሔር የሰጣቸው ስጦታ እኛ አይደለንም። ይህንንም ስጦታ ያዘጋጀ ነው እግዚአብሔር። አባት አምላኮ ካንተ ዘንድ የተዘጋጀ፣ ካንተ ዘንድ ትእዛዝ የወጣ፣ ካንተ ዘንድ እግዚአብሔር የሆነው ነገር እኛ መንገድ ነው የሆነው። ሰጪው አንተ ነህ፣ አድራጊው አንተ ነህ። አሁንም የሰጣቸው ነገሮች በኢየሱስ ክርስቶስም የተጠበቀ ይሁን፣ በጌታ በኢየሱስም ከአደጋ የተሸፈነ ይሁን፣ በኢየሱስ ክርስቶስም ከጠላት የተሸፈነ ይሁን በኢየሱስ ክርስቶስም ከጠላት አሰራር የተሸፈነ ይሁን። በጌታ በኢየሱስ ክርስቶስም ሸፈን ሸፈነው። በስሙ ጉልበት ሸፈን። በስሙ ኃይል ሸፈን። በኢየሱስ ክርስቶስም ይሸፈን። የሰላም ይሁንላቸው፣ የደስታ ይሁንላቸው፣ የበረከት መንገድ ይሁንላቸው። በኢየሱስ ክርስቶስም ይባረኩ። ዛሬ አባቶ ስም ይባረክ። እና መሰግንሃለን እና ከብርሃለን። ስለ ሁሉም ክብሩን ጠቅልለህ አንተ ውሰድ። ስለ ሰጣቸው ጉባኤ ተባረክ። ስለ ሰጠው ስለዚህ ጉባኤ ተባረክ። ስለዚህ ጉባኤ ልብ ተባረክ። ከልባቸው ስለ ባረኩ ተባረክ። ልባቸውን ስላሳሰብክ ጌታ ተባረክ። ክብር ሁሉ ለአንተ ይሁን በምትወደው በልጅ በኢየሱስ ክርስቶስ ስም ጸለየት። ዘመን ሄም ክብር ነው ለኔላ። ይሄም ሲያንስነው እንዲ መሆኔ ከሆንኩት በላይ ገና መላሽ ባይሆንም እኔ ማውቀው ሎ ገብቶ በጀመ የእግዚአብሔር ስም የተባረከ ይሁን ማለት በጣም ደስ ብሎኛል። ጳውሎስ ለጢሞቴዎስ ሲነግረው እንደዚህ ይላል ለቤተ ክርስቲያን ሽማግሌዎች በተለይ ደግሞ በማስተማርና በመስበክ ለሚተጉ እጥፍ ክብር ይገባቸዋል ይላል። እና የቤተ ክርስቲያን ሽማግሌዎች ይሄ ነገር ልባችሁ ላይ ስለተቀመጠ ጌታ ኢየሱስ ያክብራችሁ። ሊናገሩት ነበረ፣ ግን ስለ ረሱት፣ ይሄን ልናገር ብዬ ነው። ፓስተር ተደብቀው ነው እንጂ እንደዚህ የሚያደርጉት ቢያቅ ያስቆማቸው ነበር። ባህሪውን ስለማቅ ነው። ያው እነሱም ያውቃሉ። ያስቆማል፣ እንደዚህን ነገር አይወድም እና ግን ነገርየው እሱ ባይፈልግም ግን ልባቸው ውስጥ ይሄ ነገር ስለተቀመጠ ሂ ዲዘርቭ ያስፈልገዋል፣ በ2025 ብራንድ መኪና ያስፈልገዋል ብሎ ስላደረጉ ጌታ ኢየሱስ ይባርካችሁና ሽማግሌዎችንም አንዴ እንደው በጭብጨባ ቴንኪው እንድትለዋቸው ፈልጌ